ኤርትራ ጋር የቃላት ጦርነት ውስጥ አልገባንም ሚኒስተሩ ጋር የወጣውን እውነት ለምን ሊሸፋፍኑት ሞከሩም በፓርላማ አባሉ የኤርትራ ና የኢትዮጵያ ሽኩቻን አስመልክቶ የተጠየቀው ጥያቄ ከፍተኛ ውዝግብን አስነሳ ዶክተር ጌዲዮን ጢሞቶስን ከፓርላማ አባሉ ጋር ያፋጠጣቸው የኢትዮጵያና የኤርትራ ጉዳይን የሰላም ሚኒስተሩና የክልሉ አስተዳደር ፍጥጫ ሁለት የተለያዩ ሪፖርቶች ነገሩን ይበልጥ አጡዘውታል። መረጃውን በስፋት እንመለከታለን በሌላኛው መረጃ ደግሞ ከደሞዛችሁ ላይ አይቆረጥም፣ አዋጁ ተሰርዟል። ከሰራተኛው ደሞዝ ላይ ይቆረጣል የሚለው ድንጋጌን በተመለከተ የተሰማው አነጋጋሪን ውሳኔ በስፋት አጠናክርንላቸዋል የምታለምጡት ይሆናል። በሌላኛው መረጃችን ደግሞ በአደባባይ የፈነዳው የትራምፕና የቢሊየነሩ ኤሎን መስክ ውጥረት ከሙገሳ ወደ ትችትና ነቀፋ የተሸጋገረውን የሁለቱን ግለሰቦች ጉዳይም በስፋት የምናስደምጣቸውናል።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 ወደ አስቀደምንላቸው መረጃዎችን ስናምራ ስናመራ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም ሲሉ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ነገሩ ጋዲዮ ጣቢዮንም ለምን በዚህ መልኩ መናገር አስፈለገ የሚለው ለበርካቶች ጥያቄን ፈጥሯል። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮችን ስታ ነሳ ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላቱ ገልጸዋል። የውጭ ጉዳይ ሚኒስቴር ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረበላቸው ጥያቄ ሐሙስ ግንቦት 28 ቀን 2017 ዓመተ ምሕረት በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበትም ወቅት ነው። በመደበኛ ስብሰባውም ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራን ወቅታዊ ጉዳይ አንስተዋል። ኤርትራና ኢትዮጵያ ወደ ጦርነት ጅማሮ እየወሰዳቸው ያለ የቃላት ጦርነቱ የተጀመረ ይመስለኛል ላሉት የፓርላማ አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽም ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት የመግባት እድል አለ ወይ ሲሉም ተጨማሪ ጥያቄን አክለዋል። ውጭ ጉዳይ ሚኒስተሩ ለዚህ ጥያቄ በሰጡት ምላሽም ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉም ተባብለዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች የሕዝብ ተወካዮችና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ ግን ሚኒስተሩም አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። በተያያዘ መረጃ ሚኒስተሮቹን ያፋጠጣቸው ጉዳይ የአማራ ክልል ርዕሰ መስተዳደር መምህራንን ማገትና ማጎሳቆል እንደዝና የሚደረግበት የጸጥታ ችግር ውስጥ ነው ያለ ነው ሲል፣ የሰላም ሚኒስተሩ ሁሉም የአማራ ክልል ዞኖች በጣም ሰላማዊ መሆናቸውን ተናግረዋል። በዚህም ሚኒስትሮቹ ፊት ለፊት ተፋጠዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በባህር ዳር ከተማ በተካሄደው ውይይት መድረክ ላይ በአማራ ክልል ለተፈጠረው ግጭት መፍትሄ እንደሚያሻ ገልጸዋል። የሰላም ሚኒስትር መሐመድ እንድሪስም በበኩላቸው በአማራ ክልል ከሁለት ወረዳዎች ውጪ ሁሉም ወረዳዎች በመንግስት ቁጥጥር ስር መሆናቸውን ከፋና ጋር ባደረጉት ቃለ መጠይቅም ተናግረዋል። በአማራ ክልል ካሉ 265 ወረዳዎች ውስጥም የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው ያላቸው ሁለት ወረዳዎች ብቻ ናቸውም ብለዋል። የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው አንድ ወረዳ በከፊል ሌላ ደግሞ አንድ ከከፊል ከፍ ባለ መልኩ ነው ሲሉም ተደምጠዋል። በሁለት መቶ ስልሳ አምስት ወረዳዎች መንግስት ራሱን መትከል ችሏልም ብለዋል። አክለውም በክልሉ ከሚገኙ ከአራት ሺ በላይ ቀበሌዎች ውስጥም ከሰማንያ በላይ በሚሆኑት ሙሉ በሙሉ የመንግስት መዋቅሮች ወደ ነበሩበት ተመልሶ መሰረታዊ አገልግሎት እየሰጡ ነውም ብለዋል። ይህ ማለት ግን ቀሪዎቹ ከመንግስት ተጽዕኖ ውጪ ናቸው ወይም ደግሞ በሌላ ኃይል ቁጥጥር ስር ናቸው ማለት ሳይሆን ከክልሉ ስነ ምህዳር አስቸጋሪነት አንጻር ተደራሽ ያልሆኑ ናቸው ሲሉም ተናግረዋል። ሚኒስተሩ በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚያጠቃ እናም ከተሞችን ተቆጣጥሮ ለአስተዳደር የሚል ኃይል የለም ማለት ይቻላል ሲሉም ገልጸዋል። ነገር ግን ወንጀል የሚሰሩ አካላት አሉም ብለዋል። የሰላም ሚኒስተር ይህንን ቢሉም የክልሉ ርዕሰ መስተዳደር አቶ አረጋ ከበደ በክልሉ መምህራን ከቦታ ቦታ እንዳይንቀሳቀሱ እንዳያስተምሩና መምህራንን ለማለት እስኪሰጉ ድረስም ወከባ፣ አፈና እና ግድያ እየተፈጸመ መሆኑን በመድረኩም ጠቅሰዋል። በክልሉ ባለው የጸጥታ ችግር 60 በመቶ ተማሪዎችም ከትምህርት ገበታ ርቀው ሕይወታቸው አደጋ ላይ ተጋርጧል ሲሉም ተናግረዋል። ወደ ቀጣይ መረጃችን ስናመራ ከደሞዛቹ ላይ አይቆረጥም፣ አዋጁ ተሰርዟል። ይህ መረጃ በርካቶችን አስደስቷል። ከሰራተኛው ደሞዝ ላይ ይቆረጣል የሚለው ድንጋጌ ተሰርዟል። ለአደጋ የተጋለጡ ሰዎችን በሀገር ውስጥ አቅም ለመደገፍ ከደሞዝተኛው ላይ በየወሩ እንዲቆረጥ የሚያስገድደው ድንጋጌ ተሰርዟል። የኢትዮጵያ አደጋ ስጋት ስራ አመራር አዋጅ በሕዝብ ተወካዮች ምክር ቤትም ይህንን አጽድቋል። የአዋጁ ዋና ዓላማ አደጋን አስቀድሞ ለመከላከልም ሆነ ከደረሰ በኋላ በሀገር ቤት የገንዘብ ምንጭ ማቋቋም ነው። ከዚህም ሲባል የአደጋ ጊዜ ፈንድ እንደሚቋቋም አዋጁም ይደነግጋል። ለሚቋቋሙ ፈንድ ከሰራተኛው ደሞዝ ጭማሪ በየወሩ እንዲዋጣ በረቂቁ ተደንግጎ እንደነበርም ይታወሳል። ይህ ድንጋጌ ከፍተኛ የኑሮ ጫና ያለበትን ደሞዝተኛ ይበልጥ የሚጎዳ ነው በሚል በፓርላማው ጭምር ተቃውሞ ቀርቦበትም ነበር። በፓርላማው ለአደጋ ጊዜ ፈንድ ከሰራተኛው ደሞዝ ተቆርጦ እንዲዋጣ የሚለው ድንጋጌ መቅረቱም ታውቋል። በሌላ በኩል ግን እንደ ኢትዮ ቴሌኮም ያሉ የመንግስት የልማት ድርጅቶችና ባንኮችም ከአገልግሎት ክፍያ ከሚሰበሰቡት ገቢ ለአደጋ ጊዜ ፈንዱ ማዋጣትም ይጠበቅባቸዋል። እንዲሁም ነጋዴዎች ንግድ ፈቃድ ሲያወጡም ሆነ ሲያድሱ ለሚቋቋመው የአደጋ ጊዜ ፈንድ ለሚቋቋመው የአደጋ ጊዜ ፈንድ የተወሰነ ገንዘብ እንዲከፍሉ አዋጁም ያስገድዳል። ወደ መጨረሻው መረጃችን ስናመራ በአንድ ፓፓ ሲሉ በከረሙት በፕሬዝደንት ዶናልድ ትራምፕ እናም በቢሊዮነሩ ኤሎን መስክ መካከል ያለው የከረረ ውጥረት ሐሙስ በአደባባይ ፈንድቷል። ቢሊዮነሩ ትራምፕ እኔ ባለ ሳልኖሮሮ ምርጫውን አያሸንፍም ነበር፣ ዴሞክራቶች ሁሉን የሚቆጣጠሩ ነበር፣ በማለት በሪፐብሊካን ፖሊሲ ህግ ላይ ያደረሱትን ጥቃትም ነቅፈዋል። ትራምፕ ከጀርመን ቻንስለር ፍሬድሪክ መርዝ ጋር ባደረጉት የሁለትዮሽ ውይይት ላይ በጣም አዝናለው ምክንያቱም ኤለን መስክ የዚህን ረቂቅ ህግ ውስጣዊ አሰራር የሚያውቅ ሰው ነው ሲሉም በኦቫል ኦፊስ ለጋዜጠኞችም ተናግረዋል። አክለውም በኤለን መስክ በጣም ተበሳጭቻለው ኤለንን ብዙ ነገር እረድቻለው ሲሉም ተደምጠዋል። የቴላስ ዋና ስራ አስፈጻሚ ሄለን መስክ ጆር ተብሎ የሚጠራው የትራምፕ አስተዳደር ወጪ ቆጣቢ ቡድን ጋር ያለውን ኃላፊነት ከቀናት በፊት ማቋረጡ አይዘነጋም። የቴላስ ዋና ስራ አስፈጻሚ ኤለን መስክ ዶጅ ተብሎ ከሚጠራው የትራምፕ አስተዳደር ወጪ ቆጣቢ ቡድን ጋር ያለውን ኃላፊነት ከቀናት በፊት ማቋረጡ አይዘነጋም። ዶጅ የትራምፕ አስተዳደር የፌዴራል መንግስቱን ወጪ ለመቀነስና ስራዎችን ለማሳለጥ በሚል ያቋቋመው ሲሆን መስክ በኃላፊነት ሲመራው የቆየው ሲሆን፣ አሁን ትራምፕ እያጸደቁት ያለው ፖሊሲ ከዚህ ቀደሙ መሪ ጋር ይጋጫል በሚልም መስክ ተቃውሞ ማሰማቱም የሚታወቅ ነው ነው ውድ ተመልካቾቻችን፣ ለእሳቱ የነበሩን ትኩስና ዐበይት መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።